ቤላ ቤላ ቤላ። ሰላም ሰላም፣ ውድ ተመልካቾቼ። ቤላ ተንጠልጣይ ድልድይ አሳየቻችኋለሁ፣ በተወሰነ መልኩ ከብዙ በጥቂቱ። እስቲ አሁን ደግሞ ሌሎች አካባቢዎችን ከብዙ በጥቂቱ እናያለን፣ ምን እንደሚመስል ከኔ ጋር ሆኖ ዋ ዋው የእውነት በጣም ደስ ይላል ያምራል በነገራችን ላይ ስራው ገና ሙሉ ለሙሉ አላለቀም ተሰርቶ ገና እያለ ነው እንደዚህ የሚያምረው ሙሉ ለሙሉ ሲጠናቀቅ እንዴት ጸዴ እንደሚሆን እንደሚያምር ከወዲሁ መገመት ይቻላል እዛ ጋር ከርቀት ዙም ላርገውና የሚታያችሁ ከሆነ የህፃናት መጫወቻ ምናምን ተደርጎበታል ያምራል በጣም ይሄ እንግዲህ ወንዙ መሃል ነው እንግዲህ ይሄ ወክ ወይ እየተሰራ ያለው እንደምታዩት አሁን ወንዙ በጣም ጎድሎ ነው ያለው። ዛፎቹ እጅግ በጣም በጣም የድሮ እና የቆዩ ናቸው ያስታውቃሉ። ትላልቅ ዛፎች ናቸው። አእዋፋት ምናምን ሲጮሁ ይሰማል። ደስ የሚል ስሜት አለው በጣም የእውነት በነገራችን ላይ በካሜራ ስታዩት እና በአካል ተገኝታችሁ ስታዩት በጣም ትልቅ ልዩነት አለው። መጣችሁ እንድታዩት እንድትጎበኙት መክራችኋለሁ። ትደሰቱበታላችሁ። እንቀጥል እንቀጥል። ጉብኝታችንን ቀጥለናል። ቀጥለናል ጉብኝታችን ሕጻናት ከምንም በላይ ደስተኛ ናቸው። እኔ በታዘብኩት እንደዚህ አይነት ቦታ ለተተኪው ትውልድ እጅግ በጣም ጠቃሚ ነገር ነው። እውነት ለምናገር ለተተኪው ትውልድ እጅግ በጣም ጠቃሚ የሆነ ስራ ነው። ያለፉት ትውልዶች በሱስ የተዘፈቁና አጓጉል ባህሪ ላይ የተሰማሩ የሆኑት አንድም ከእንደዚህ አይነት መዝናኛ እጦት ነው። መዝናናት የሚመስላቸው መቃም፣ ማጨስ፣ መጠጣት ነበር፣ መዝናናት የሚመስላቸው እውነት ለመናገር እና እንደዚህ አይነት የመዝናኛ አማራጮች መኖራቸው እጅግ በጣም አሪፍ ነው፣ ጠቃሚ ነው፣ ከጤና አንጻር ከመዝናናት አንጻር እጅግ በጣም ጠቃሚ ነው ቀጥለናል ቀጥለናል ጉዞአችንን እንደምታዩት እንደዚህ አይነት ቦታዎችም አሉ ሰው አረፍ የሚልበት ፊትለፊቱ አነስተኛ የእግር ኳስ ሜዳ አለች ፀሐይ ፊት ለፊቴ ስለሆነ እስኪ በዛ በኩል ዞሬ ላሳያችሁ ካሜራውን ስለሚያጨልመው ዋዋዋያው ይሄ ነው አንዱ እንግዲህ የመዝናኛ ሜዳ ያምራል። እዚህ ጋ አርቴፊሻል ሀይቁ ነው እንግዲህ ገና ውሃ እየያዘን ያለው አርቴፊሻል ሀይቁ። እዚህ ጋ መሸጋገሪያ ድልድይ አለው እንደ ድልድይ የተሰራል። በጣም ደስ ይላል፣ ያምራል። እዚህጋ ሰው እንደዚህ አረፍ ብሎ ይቀመጣል። የሳይክል መንገድ አለው ልክ እንደምታዩት እንደዚህ ሳይክል እየነዳ ልጆች ምናምን ዘና ይላሉ። ደስ የሚል ነው በጣም እና ሌላ ተጨማሪ ደግሞ ጣሊያን ኤምባሲ እዚያ አካባቢ ነው የሚገኘው እዛ ጋር ባንዲራውም የተሰራው ለዛ ይመስለኛል፣ የጣሊያን እና ኢትዮጵያ ከዚህ ወደ ላይ ማለት ነው። ይሄ አጥሩ የምታዩት የጣሊያን ኤምባሲ ነው። እዛ ጋር ተንጠልጣይ ድልድዩ አዲስ የተሰራቸው እንግዲህ እዛ ነች፣ ቅድም አሳይቻችሁ ነበር። እዛ ጋር ከርቀት ይታያል። እንግዲህ ወንዝ ዳር ነው እንግዲህ እንደዚህ እየለማ ያለው አዲስ አበባ የኖሯችሁ ሰዎች የአዲስ አበባ ወንዞች ምን ያህል የቆሸሹ እንደሆኑ መቼም ታውቃላችሁ። እጅግ በጣም አስቀያሚ ነው። በሂደት እንደዚህ እየተሻሻለ ነው ያለው ማለት ነው እና በጣም ደስ የሚል ስራ ነው እውነት ለመናገር ያምራል፣ ያምራል በእውነት